የተጠራ ነው እዚህ ጋር እህቶቻችን መተት ተደርጎባቸዋል፣ እና ድምፁ ሆኗቸው ነው አደሉ ብዬ ስጠይቅ እኔ አስር የማስረዳት ይደክመኛል፣ ምናን ምናን ብላ ተቆጣችሁ። ዋትሳፕ ላይ ራሱ ስትጠራኝ በጣም ጮሀብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣው። እኔ አልገባኝም ጠየቅኩ

በእነዚህ በእነዚህ ሰዎች ተጠቅታለች። ኦሬዲ ተጠቅታ እሷ እራሷን አውቃለች፣ ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ። አሁን እኔ ትናንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ፣ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ አውርተውኛል ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ። ስቲል ናው ገንዘብ አይበረክትልኝም እየታመሙ እህቶቻችንም አሉ። በዛ ላይ ደግሞ እዛው ፈዛው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ እና አሁን እሷ እያለች ያለችው ስለ እኔ ጉዳይ ኦሬዲ እኔ ራሴን አውጥቻለሁ፣ ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት አንቺ ጋና አክስቴ ጋ እንዳደርሳት ነው። ቀጥታ እኔን እያወራችኝም የነበረው። ስለዚህ ጉዳዩ ኦልሬዲ ወደዚህ መጥቷል። አቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤምራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ በራሱ ለፍተው ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር፣ የመጣ ነው። ሰርተን ለማግኘት ነው፣ ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ፣ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ። አለም ስንሰደድ ሁላችንም አንድ ዓላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች ይጠቋሉ። እኔ ጋም የመጡ ልጆች አሉ፣ በውስጥ ዋትሳፕ ላይም ያወሩኝ ልጆች አሉ ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ። ሻርጃ ላይ ራሱ በጣም አሉ ሀቡ ይሄ ምንድን ነው? እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያደርገ ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት። እንዲሁን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ ምንም አይነት ነገር ሊያደርግብኝ አይችልም ግን ምድር ላይ ስልጣን አለው በቃ ምድር ላይ ይሁን፣ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ፣ እነዚህ ሰዎች ቢያንስ ያቆሙ። ኢቨን በውስጥ አሁን እናንተ እዚህ ጋር ገዝት ላይ እያለኝ በውስጥ አንዷ በእነዚህ ሰዎች አለ ከዘጠኝ ዘጠኝ አመት ሆኗት አለ በእነዚህ ሰዎች መተው ዘጠኝ አመት ሆኗታል። እስካሁን ድረስ ድምጿ የለም። ቤተሰብ ድምጿ ውላ ጠፍቷል። ሜሴጅ አለ በዋትሳፕ አስቀምጥልኝ፣ ዋትሳፕ ይሄን ቁጥር ይለ እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት። ስለዚህ ብዙ እህቶቻችን ይታፈኗሉ በእንደዚህ አይነት ጉዳይ። የደነዘዙ እህቶቻችን አሉ በእንደዚህ አስከፊ የሆነ ነገር። አገሪቷም ደግሞ እንዳለችው ቅድም ትጠየፏለች፣ እንደዚህ አይነት ነገር በጣም ነው የምትጠየፈው። ስለዚህ ይህንን ነገር ቢያንስ ይህን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸው ላንቺም ላክስቴም ይላኩና ከዛ በኋላ ብትሄዱበት አሪፍ ነው ብዬ ነው የማስበው። ይሄ ነው ታቦ ኤደንን አንድ ጊዜ አስገብችልሻለሁ። እስኪ ኤደንንም አዳምጫት ሶኒያ ና ምናልባት ተረጋግታ ትመለሳለች። ምክንያቱም እንደነገርኩሽ ቅድምም በጣም እንትን ስትል ነበረ፣ እንድሰሙኝ ይፈልጋለሁ እያለች ስትል ምን መሰለሽ፣ እኔ ድምፅ መሆን ይፈለግኳል መሰላት። ለምን ከትናንትና ጀምሮ ፎስ ታደረጋለች አላየሁትም። ዛሬ ሳያው መለስኩላት። ቋይ አካውንቴ ዝግ ነው፣ ማክሰኞ ሲከፈት ማክሰኞ አስገባሽ አሉ ላይቭሽ ላይ አስገቢኝ፣ በጣም ብዙ ሰው ወደ አቢባ ይጅ እያለኝ ነው። እኔ ደጋግም ቮይስ አድርግልሽ አትመልሽ ስትለኝ አሁን ነው ያየሁትኝ። ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳመጥሽና መፍትሄ እንፈልጋለን። ጉዳዩ ምን እንደሆነ ሳይገባኝ ማለት ነው። ከዚ በጣም ብዙ ቮይስ ልካልኛለች፣ ግን አልከፈትኩትም። ፎርዋርድ ከሰው የተደረገ እና በዝቶብኝ እኔ እርዳታ ላይም ስለነበርኩኝ ሁለት ቀን አልከፈትኩትም ስትገባሽ ደረሰኝ መልቀምን በጣም ቢዚ ያደርጋል። ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራችኝ። እሺ ብዬ እንደውም ደንግጬ ቮይሶ አሰሰሞ ደወልኩላት። እንዴ ምን ሆነሽ ነው ምናምን ልላት። ከዛ ሲገባኝ ምናልባት መንፈሱ ነው እንደዚህ የሚያደርጋት ብዬ አንደርስታንድ አርጌ ከገባው በኋላ ራሱ ይቅርታ ስለጨኩብኝ ስትለኝ ኢትሶኬ ምንም አይደለም ምናምን ብዬ አለፍኩት። አሁን አዳምጪ አዳምጪ፣ ያልገባኝን ነገር መጠየቅ ጥፋት ነው ወይ? ሳይገባኝ ዝም ብዬ እንዴት ነው እንትን ምለው። አሁን ሲያስረዳኝ ክያ ገባኝ። ገባሽ እንደዚህ አጭር እጥር ምጥን አርጋ አደለም። እሱ ያስረዳችን ረጅም ሰዓት ነው ያወራችሁ። የመጀመሪያ የወራችሁ ጠፋብኝ። መጨረሻው ያስከምረ ሶሊያና አሁን ምን እንደሆነ ታውቂያለሽ ያለችበት ነገር መንፈሱ ለምትው እግዚአብሔር የተመሰገነ ይሁን በሰማእቷ እና በእምነት ይድኛለሁ ሽ ለምታወሪው ተጠንቀቂ ታዲያ ምንድን ነው እንዲህ የሚያደርግሽ አልገባኝም ማለት ነው ምናምን እንደዚህ

ገና ከእሱ ጋር ግንኙነት ጀምራ የእሱ ልጅ እንዳረገዘች ማለት ነው። የማንን በጣም ነው የምትታመመው? በቃ እሱ ብቻ ነው የምትለው ምናምን ውሌ ማለት ነው። እና እህታችን አሁን አልፋለች። ራሷን አጥታ ነው የሞተች፣ መርዝ ጠጥታ ማለት ነው። ማንነው ስማ? ህትሽ? ኢቨን ሰሚራ አብዲ ሰሚራ። እሺ፣ እኮ ሰሚራ ከማን ነው የወለደችው? ከራሱ ከቻፒ ቻፒ። ኦኬ፣ አሁን ጠንቋዩ ቻፒ ነው ስሙ። ግን ለምንድን ነው የምትሸፋፍኑት? ጠንቋይ መተት ምናምን እያላችሁ በግልጽ ሁሉም እንዲገባው እንደዛ ለምን አታወሩም? ምን አስፈራችሁ? ጠንቋይ ሰሚራ አብዲ እህትሽ። እኔ እንደዚህ ነው የሚገባኝ፣ ፍርጥረጥ ተደርጎ ሲነገረኝ ነው የሚገባኝ። ካልሆነ ሰሚራ አብዲ እህትሽ ከቻ ኦኬ እየጻፍኩ ደ ሰሚራ ሰሚራ አብዲ ሄደሽ ከቻፒ ተንቋዩ ወላሂ በሌላ ስልክ ነበራቸው ሪሌሽንሽፕ ነበራቸው ገና ከምንትን ካለች ከእሱ ጋር ከሆነች በኋላ ጀመራት ማለት ገና እርጉዝ እያለች ነው ነገር ማለት ነው ሁላችን እኔ እዚ ዱባይ ላይ ስጀምር አስራ አራት አመት እኛን ያመጣችን እሷ ናት እንዴት ተዋወቁ? ቻፒና ሰሚራ እንዴት ተዋወቁ? እኔ ከተወቀ ሚዝመራር ነው። እኛ ያለነው ሁላችን ሚዝመራር ነው። ኦኬ እኮ ከስተመርነት መጥቶ ነው እሱ እህትሽ ካፍቴሪያ አላት ሊስተናገድ አይደለም? ነው እዛው ሰፈር ነው። እሱ እዛው ሰፈር ነው ያለው ከስተመርነት ሳይሆን እዛው ሰፈር ነው። ግን ካፍቴሪያ ራሱ የመጀመሪያውን ካፍቴሪያ ራሱ የከፈተው የእህቴ የታናሽ እህቴ ብር ነበረ ማለት ነው። ይልቃል ተብሎ የመኪና የምጭንበትን ብር እሷ ጋር መጥቶ ኦረዲ ሰሙን ስለደነዘዛት በእሷ ብር ነው ኢቨን ካፍቴሪያ የከፈተው በትንሹ እህቴ ብር ማለት ነው። ኦኬ እሷ ካፍቴሪያ ነበራት፣ ነበረን፣ ሁላችንም ነበረን። እና ኦልሬዲ ካመማት አሁን ሶስት ዓመቷ ሲጀምራት ምናምን እሱን ነው የምትለው ከእሱ ጋር ነው የምትለው ካፍቴሪዋን አሸጣት ብሩን እሱን ነው የተቀበል ኦልሬዲ አይምሮዋን አንስታለች እኛን አትሰማንም የሚያውቅ ሰው ብዙ ሰው አሁን እዚህ ጋር ሚያይሰው አላረግ ብዙ ሰው ያውቃል ሁሉም ሰው ያውቃል አትሰማንም ከእኛ ጋር ገልትን ይላታል ያጣላታል እንደዚህ እያደረገች አመማት ልክ ያመማሳት ካፍቴሪያውን አሸጣት አሽጦ ገንዘቡ ላይ ተቀባብታ ነው። ቻፕል ለሰሚራ ፍቅረኛ ሆኖ ነው ይቀርባታ አይደል? ፍቅረኛ ሆኖ ኦኬ። አዎ እንደ ጓደኛችን ነው። አቡ ለእኔ እራሱ እኮ እንደ ጓደኛዬ። ኢቭን እህቴ መርዝ ጠጥታ እስክትሄድ ድረስ እናቴን በስልክ የደወልኩት በሱ ስልክ ነው። እሺ ከዛ አመማት ኮሮና ሰዓት በቃ ማለት ኮሮና ሰዓት ነው ያመማት። የጀመራት እንደ አብድ አደረጋት። ቤት ውስጥ ነበርን እኛ ሶስት አራት ነን፣ እኛ ሶስት እህት አንድ ወንድምን ያለን በቤት ውስጥ ያዝናት። እሱን አምጡ ትላለች። ለዚህ ጋር መግባት ከመልክ ሶካል እሱን ይዘን እንመጣለን። ከዛ በቃ እንዴት አረግን ስንመረመር በአጋጣሚ ኮሮና እንትን ብሏታል እሱ የለበትም። ከዛ በኋላ ካለሱ አልሄድን ብላ ሁሉ ለእህቴ ትኬት ለእሱ ቆርጣ ነው ኢትዮጵያ ይዛቸው ይለችው እሱ ካለሱ አልሄድን ብላ አብዳ ማለት ነው። ኦልሬዲ ልጁን እያዘለች ሄደች። የእሱን ካፍቴሪያ ጠርጋለች፣ ብዙ ነገር ነው ያለው። የእሱን በር ጠርጋች። ብቻ ብዙ ነገር ሙሉ ፍሪጅ መራር ያውቃል፣ ግን በሰዓቱ አልተናገርንም። አቡ ለምን የተጎዳን ሰው ነን። ገባሽ? ኢቨንት ትናንትና እሷስደንደን እሱ ጠንቋይ እንደሆነ ወይንም መተት እንዳሰራባት ያወቃችሁት መቼ ነው? የሁሉ ጊዜ ገንዘብ ያይድ ጸበል ነበረች። ያወቃት ጸበል ነበረች እኮ ጸበል ነበረች። የዛሬ ዓመት ለኢድ መጣች ኢትዮጵያ፣ አዲስ አበባ ማለት ነው ግንጭ የሚባል ቦታ ነው የሄደችው። ከዛ መጣች፣ ከጸበሏን ሰጨርስ መጣች። ከዛ በፊት እሱን ብቻ ነው የምትለው። እኔ ራሱ ስናገረው ስጣለው ሙሉ ህዝብ ያጠኛል። ልጣለው ስል ምን ፈለግሽ ምናምን በጣም ነው የምትናገረው። መታ ለፈለፈች እዛም ጸበል ቦታም። ከዛ እሱ ነው ሂጅ የሚለኝ፣ እሱ ነው እንደዚህ አርግ የሚለኝ፣ እሱ ነው እሱ ጋር ብር አለኝ ሁሉ ስድስት ሺህ ድርሃም ድርሃን ከፍቴር ማለት ነው ብሩን የተቀበል ሰት ሰሪ ስራት ነበር ብላ እያወራች ከዛ እኔ ተጣልቼው ነበር። በሆነ አጋጣሚ ተገናኘን። ከዛ ሰላም ፈጠርን ማለት ነው። በጣም ቤስት ፍሬንድ በጣም ቤስት ፍሬንድ ሆንን። ከዛ በኋላ እሷ ለትትንሿ መ ለኢድ እዛ ገብተ ነበር ለእሷ እሷ ናት ከሱ ጋር ልለጊ ብላ ምታስጠቃኝ ትራቀው እሱ ለእኛ እንደዚህ ነው እንደዚህ አርግ የሚለኝ እሱ ነው። እሱን ያስደረገብኝ ይኸው እንደዚህ ለፍፌል አልተረዳናትም። ሀቡ እንኳን እሷን አደለም እኔ እኔ አሁን በእሷ ሞት ላይ ሆኜ ነገርኩች ልክ ብዙ ነገር አውርቸዋለሁሉ ግን አሁን ነው ሁሉ ነገር እንትን ያለን። ሶ ብንናገር ምን ሚል አሁን ኢቭን ምንም አይነት ማስረጃ ቪዲዮ ምናም የለሽም። ሶ ስትናገሪ ሰው አያምንሽም። አቡ አንቺ ጋር እንኳን ለመነጋገር መረጃ ትፈልጊያለሽ። ግን የሰው መረጃ አለ፣ ሰው አለ፣ ብዙ ነገር አለ። ገቦች አልተናገርንም። አሁን ከዛ በኋላ ሄድን። ከዛ ሱ አስታውረምን ኢትዮጵያ ሄድኩኝ። ከዛ እንደዚህ ሳውራለች ምናምን ምናምን በቃ ምንም አላመንኳት። ከዛ ሲስታር ትንሿ ይኸውልሽ እንዲህ እያለች ነው ብላ ቀርታ ላከችልኝ። በአጋጣሚ አትፍቼውን እንጂ ቢሮ ያው እሱ ነበር። እንዲህ እያለች ነው እባክሽ እራስሽን ጠብቂ። እኛ ረሱ እንደዚህ አያደርግም። እኔ ከእህቴ ጋር ከትንሿ እቴ ምንድን ነው የምትይው ምናምን አልኳት። ከዛ መጣች። ጭራሽ ስትመጣ እኔ ጋር ነው የሚቀመጡት፣ ካፍቴሪያ ማለት ነው። ጭራሽ ትንሿን እህቴን አቀራርብኝ። ስለ እሷ ሁሉ ነገር ነው የማወራለች። ልትመጣ ነው ያለ እሷ መጀመሪያ ያለሁበትን እንዳያቅ። እባካችሁ እቺ ሄደናት ያስቸገረችኝ ያለውበትን ካወቀ መልሶ ያደርግብኛል፣ እባካችሁ ያለች ትለምን ነበር ያደስብኛል። እኔ ምንም አልሰማኋትም። እኔ ነኝ ማለት ነው፣ ምንም የምሰማው ነገር የለም። ትንሿቴ ከኢትዮጵያን አረተ ኤደን ራሽን ጠብቂ ታይ እንደዚህ ነው ስትለኝ፣ አልሰማትም። እኔ ኦልሬዲ ከሱ ጋር አራት ሰዓት አቡ ከኢትዮጵያ ሲስተር እንደዚህ አርጋለች ተብሎ ሲደወል ከዚህ ከኔ ህብር የለኝም። ተገናኝተን አናውቅም። በስልክ አውርታችሁ ተጓላችሁ ልሽ መድኃኒቱን ይዘው የመጣው የእሱ ወንድም ነው። እኔ ጋ እሱ ግን አዎ መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል። የቤተ ክርስቲያን ቁጥር ቤተክርስቲያን ተገናኝተናል። ቤተክርስቲያን በአካል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? ወንድሙ ሊሆነችልሽ ታማብኝ ነው። በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቀርጧል። እሺ፣ ስለ ወንድሙ ሳይሆን አሁን ስለዚህ ጋ እዚህ ጋር ስላለው ስናውራ ማለት ከሃናን ጎረቤቴ፣ ጎረቤቴ የኔ የመጀመሪያ ኮፊ ሾፕ ማለት ነው። ጎረቤቴ ጋር ህብር ጓደኛ ማቾች ናቸው። እኔ ከዛ ሰፈር ያስነቀሉኝ ማለት ነው። ይህ አይነ ደረቅ፣ እስኪ ልብ ካለት ያንተ ጥንቁልና ማለት ነው እኔ ላይ ሀይል ምጣ። ለምን አንተ ትናንት ለመንኩት። በቃ አባጋ ሄደን እናምናለን አለ ማለት ነው። ልጁን እጠራልሽ አለው የደወለልኝ። እንደዛ ያለበትን ሪከርድ ልታሰሚኝ ትችላለሽ? አመጣለሁ፣ ሰዎቹን አመጣለሁ።

አንዴ አንቺ፣ እነሱ በህይወታችሁ ኮንቨርሴሽን ትናንትና ተደምኗል። ትናንትና ከአንቺ ጋር ያወራበትን አሳይን። እሱ በፍጹም አላቃትም እያለ ነው። ስለዚህ አሳይን። የቤተክርስቲያን ግሩፕ አለ የመጀመሪያ ፐርሰናሊ አላወራችሁ? ፐርሰናሊ እሺ፣ በአንድ ልጠይቃ፣ ሰሊና ሰሊና፣ ፐርሰናሊ ጥያቄው አጭር ናቸው መልስ፣ ፐርሰናሊ አወርታቸኋል? በግላችሁ ሁለታችሁ በስልክ አወርታቸኋል? በዋትሳፕ አላወራንም፣ በግሩፕ

እየተደማመጥ አንድ አጭር ጥያቄ ስንጠይቅ አጭር መልስ ከሆነ መግባባትና መፍትሄ ላይ መድረስ እንችላለን። ግን እንደዚህ ሁሉ ሁላችንም ምንጮህ ከሆነ መውጥ አይመጣም። ስለዚህ የእሱ ጥያቄ በግል አውርታችኋል፣ በግል አውርተን አናውቅም ብለሃል። ኦኬ በግል አውርታችሁ አታውቁም። ዋትሳፕ ግሩፕ ላይ ነው። በአካል ተገናኝተን አናውቅም ብለሃል። አዎ በአካል ተገናኝታችሁ አታውቁም። እናውቃለን በአካል ተያይተን ጎን ለጎን ቆመን እናውቃለን።

አብራችሁ ክለብ ውስጥ ፎቶ አላችሁ፣ ያው ማስረጃ ነው። በአካል ተገናኝታችሁ እንደምታቁ ልታመችችን። አዎ የተቀመጠበት እሱ እዚህ ጋር የተቀመጠው እዚህ ጋር አለ። ቪዲዮ አወጣለሁ እሰጥሻለሁ። በጣም ጥሩ እሺ። በቃ እኮ አሁን ምንድን ነው መሰለሽ፣ እኔ ነው የምፈልገው ነገር ማንም ሰው አሁን ደግል ጥላቻ ያለው ምንም ያለው ሰው እየገባ እንትን ሲል ሌላ ሰው ደግሞ እንትን የሚያደርገው ሪል የሆነ ነገር አድርጎ ነው ሚወጣው። ገባሽ? አረላባ የምታወራውን ነገር ስ ዝም ብላችሁ በጥም ሆና እናንተ ማዳምጧት፣ በትክክለኛ የሆነ ነገር ነው የምታወራው፣ በትክክለኛ አይምሮ ነው የምታወራው። እኔ በአካል አይታይ ሊሆን ይችላል። እሱንም እንድታወጣልኝ እንፈልጋለሁ። የክለቡ አንዴ ወይ ሚዩት አድርጓትና አንዴ እንደማመጥ ንቺ ይውታልና ከኤደን ጋር እናወራለን እ ከኤደን ጋር ሁቸን አልጨርስንም። የሰሊናን ስንጨርስ ነው ወደ አንቺ የምንገለበጠው። የሰሊናን ተናግሮ ይጨርስ እ ሰሪ አቦ፣ ሰሊና ሰሊና ትንሽ ተረጋግታ ታውራ ለመግለጽም። የሷ ፓርት አይተዋወቁም። የሷ ፓርት ወደ ኤደን እንሄዳለን። ግን መጀመሪያ እሱ እየተናገረ ነው እንስማው። ምናልባት በቃ ማለት ከዚህ በኋላ እሷን አሁን ኤቪደንስ ያለው ነገር ኖሯት ካልሆነ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 ሰው ጠላት የሚሆነው ማያውቀው ሰው ላይ ምንም አይነት እንትን። ሀናን ያለችው ልጅ ደግሞ እስቲ ትምጣና የምትለውን ይስማ። ሌላ ሌላ ስለ ሰሊና ዘግተነዋል። ስለ ሰሊና ዘግተነዋል። ያገኝቻል ብላለች ዘግተነዋል። ወደ ኤደን እንሄዳለን። ሌላ ግን ማንም ሰው ለማስረጃ ሲመጣ ባትቀበሉና ባትነጋገሩ፣ እሷን ዘግተን እንድንጨርስ እና እንድንሄድ ኤቪደንሱን። ከዚህ በኋላ ስትገባ እሷን ብትሆን ከኤቪደንስ ጋር ትግባ። ማን ናት ነው? ሶሪ ነው ማን ማን ማን ነው ነው የእሷን ተው ነው ወደ ኤደን እንሂድ። የሱ ለነን እሺ፣ ወደ እህቴን እንደ ፍቅረኛ ቀርቧት መድኃኒት አድርጎባት አሳብዷት ገንዘቧን እንዳለ አክስሯት፣ ለሞት ዳረጋት ነው አጭሩ። እኔ ቀጥታ ወደ ጉዳዩ ምገባ ሰው ነኝ፣ አላንዛዛም። ይሄንን ነው ኤደን ያለችው። ሶ ለዚህ ምላሽክ ምንድን ነው? አሁን ቀጥታ መልስ ልስትሽ። የስ ፕሊስ። ልክ እንደኔ ዳይሬክትሊ እኔ ምንም መድኃኒት ደረጃ የምንደርስ ሰው አለ ማለው መድኒት ደረጃ ያደረግኩላት ምንም አይነት ነገር ያደረግኩት የለም። መድኃኒት አድርጌ ከሆነና ሌላ ነገር እንደዚህ ደረጃ አድርሼ ከሆነ ለምንድን ነው እሷ ከሞተች በኋላ መውጣት የተፈለገው? እስከ ቅርብ ጊዜ ድረስ ቤተሰብ ነን፣ ከእሷም ከእህቷም ከነስ ከእሷም። በጣም መልካም ሰው ነች። በጣም ማከብራት ሰው ነች። በጣም ለብዙ ሰው ደራሽ ነች። ነፍሷን ይማርና እህቷ መመስከር ይችላለን። ይቅርታ ይህን ጥያቄ እኔም ጠይቄ ነበር። ከአዳመጥ በኋላ ኤደን፣ ለምንድን ነው እህትሽ ከሞተች በኋላ የወጣሽው ብዬ ስጠይቃት ያወቀችው አንተ መድኃኒት እንዳሰራህባት ያወቀችው እህቷ ከሞተች በኋላ ጸበል ስትጠመቅ ጸበሉ ላይ ተናግራ ነው። አንተ ይህን ሁሉ እንዳደረካት ለጸበል ቦታ ተናግራ ያንን የሰማች ልጅ መጥታ ለኤደን ነግራት ነው እንጂ ጸበል ላይ ሆና እኮ እኔ እሷ ጸበል ላይ ሆና ጸበል ጨርሳ ስትመጣ ድረስ እኛ ቤተሰብ ነበር።